ሰላም ሰላም፣ ውድ የእውቀት ለፍሬ ዩቲዩብ ቻናል ተከታታዮች ቤተሰቦች እንደምን አላችሁ? ሰላም ናችሁ? ሁላችሁም በያላችሁበት በውጭ ሀገር እንዲሁም በሀገር ውስጥ የምትገኙ እህቶች ወንድሞች ሰላም ናችሁ? በዛሬው ቪዲዮ ደግሞ ይዤላችሁ የመጣሁት በጣም ጥሩ የሆነ ቪዲዮ ቃላትን እያነበብን እየቆጠርን ጎን ለጎን ደግሞ ፊደላትን እየቆጠርን ጎን ለጎን ቃላትን እየመሰረትን የምንወያይበትን ቪዲዮ ነው ይዤላችሁ የመጣሁት። መጀመሪያ እንጀምር። ቃላቶቹን ፊደላቶቹን እናንብብ፣ ከዛ ቃላቶችን እየመሰረትን እንወያያለን ማለት ነው። ቪዲዮ ከመጀመራችን በፊት ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር ለጓደኞቻችሁ በማድረግ ጀምሩ እላለሁ። መጀመሪያ እዚህ ጋር ፊደል የ፣ ደ፣ ጀ፣ ገ፣ ጠ፣ ጸ፣ ፈ እነዚህ ወደ ሰባት የሚሆኑ ፊደላት አሉ። እነዚህን እስከ

ጦ ጸ ጹ ጺ ጻ ጼ ጽ ጾ ፈ ፉ ፊ ፋ ፌ ፍ ፎ። በዚህ መልኩ ፊደላቶችን ሁሉንም ካነበብን በኋላ አሁን ወደ ቃላት ምስረታ እንሄዳለን። ቃላት ምስረታ ስንሄድ እቺ እዚጋ ፊደል አለች። እቺ ፊደል ጸነች ፊደል ጸን፣ ደግሞ የትጋ ተምረናታል። እዚጋ እዚች ጋ ተምረናታል። ጸ ሌላ ጋ ይቅርታ፣ እቺ ጸ አለች እዚጋ እዚጋ፣ ጸ እዚጋ ይተናታል። ጸ ቀጣይ ጋ ጋን ደግሞ የትጋየናት ገ ቤተሰብ አራተኛ እዚህ ጋር አለች፣ ጸጋ። ከዛ ዬ ምትላለች ይህን ደግሞ የትጋ ተምረናታል። እዚህ ጋር እዚህ ጋር ይታናታል። ስለዚህ በአንድ ላይ እነዚህን በማጣመር ስንመልስ ጸ ጋ ዬ ጸጋዬ ጸጋዬ። እሺ ግ ግ የምትል ፊደል ተምረናል። የትጋ እዚህ ጋ ግ ዳ፣ ዳን ደግሞ ደ ቤተሰብ አይተናታል። እዚህ ጋ ግ ዳ፣ ጂ ጂንም እዚህ ጋ አይተናታል። ስድስተኛ በአንድ ላይ ግ፣ ዳ፣ ጂ፣ ግዳጅ ግዳጅ። እሺ እዚ ጋ ይቺ ጥ ፊደል ጥ ፊደል ጥን ጠ ቤተሰብ ስድስተኛ እዚ ጋ ይተናታል። ተናታል ከዛ ጃ ጃ ጃን ደግሞ እዚች ጋ አንብበናታል ማለት ነው። በአንድ ላይ ጥጃ ጥጃ እሺ። እዚ ጋ ፎ ፎን የት ጋ ነበረ ፎን? እዚህ ጋር በባናታል ፎ። ከዛ ጣ ጣን ጠ ቤተሰብ አራተኛ እዚህ ጋር በባናታል። በአንድ ላይ ፎ ጣ ፎ ጣ። እሺ ፍ ፍ ፍን ፈ ቤተሰብ ስድስተኛ ግ ግ እዚጋ በአንድ ላይ ፍግ

ያ ያን እዚ ጋ ፍ ፍን እዚ ጋ ስለዚህ ጸ ያ ፍ ጸ ያ ፍ ፀያፍ። እሺ እንቀጥል። እዚህ ጋር ይ ይ የቤተሰብ ስድስተኛ ይ ደ ደ አንደኛ ይደ ግ ግ ገቤተሰብ ስድስተኛ ይ ደ ግ ይደግ ይደግ። እሺ ያ ያኔ ትጋ ነበረ የቤተሰብ አራተኛ ጌ ገ ቤተሰብ አምስተኛ ጠ ፈቤተሰብ አንደኛ ያ ጌጠ ያ ጌጠ ያ ጌጠ ዶ ዶ ደቤተሰብ መጨረሻ ፍ ፍ ፈቤተሰብ ስድስተኛ ዶፍ ዶፍ

ቃላቶች ነበሩ። በዚህ መልኩ ሌሎችንም በጣም ብዙ ቃላቶችን መመስረት ይቻላል ማለት ነው። እናንተ እየመሰረታችሁ መለማመድ ትችላላችሁ ማለት ነው። ስለተከታተላችሁኝ አመሰግናለሁ። ዩቲዩብ ቻናሉን ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር በማድረግ እንድታግዙኝ ስል እኔ እንድበረታታ ከዚህ የተሻለ ነገር እንድሰራላችሁ ዩቲዩብ ቻናሉን ሼር አድርጉልኝ። እሺ። ሌላ ኦንላይን መማር የምትፈልጉ ልጆች ካላችሁ በስልክ ያለላችሁ ቪዲዮዎች ላይ ወይንም ደግሞ የዩቲዩብ ቻናሉ ላይ በዛ አማካኝነት ማግኘት ትችላላችሁ ማለት ነው። አመሰግናለሁ።